ምንድን ነው ደግሞ ቁርስ አስቶ እንደዚህ ያፈዘዘ የዩናይን ኢንቨስትመንት ድርጅት ኪሳራና የባለቤቱ መልፈት ልጅ ለወስድ ነው የመጣው ገዳዩን ለማግኘት ግን የሚጠቅም ነገር አለ አይደል ያለንን አማራጮች በሙላ ተጠቅመን ምርመራችንን እንደምንቀጥልና የባልሽንም ገዳዮች ለፍርድ እንደምናቀርባቸው ቃል ገባልሻለሁ አለው። መጀመሪያ ከእናንተ ጋር ቤት ውስጥ ስለነበሩ ሁኔታዎች እንድትነግረኝ እፈልጋለሁ። እና ይሄ በእኔና በአንተ ብቻ የሚቀር ማንም ሰው የማይሰማ ጉዳይ ነው። ምን ነው

ቻሎ ታንገላታሽ። ቆይ፣ አንቺ ላግዝሽ። እንደሱ አይደለም፣ ይላጣ። አየሽ፣ ሴትን ልጅ ካደገችበት ስፍር መውሰድ ይቻል ይሆናል፣ ከማንነቷ ግን መውሰድ አይቻልም። ተገላቢጦሽ እውነት ቢሆን እንዴት ጥሩ ነበር። ማለት እኔ እዚሁን ያደግኩት በጠዋት ተነስቶ ቁርስ ማዘጋጀት ምን ማለት እንደሆነ አውቃለሁ። ልጆቼ ግን የሚያውቁት ነገር ቢኖር ምግብ ያሉበት ቦታ እስኪሄድ ድረስ መጠበቅ፣ ቅንጡ ትምህርት ቤት፣ የመዋኛ ገንዳ። ስለሱ እሱ ጉዞ፣ አትጨነቂ፣ ቶሎ ይለምዱታል። ለማየት ያብቀሽ። አንድ ነገር ማድረግ አለብኝ። ምን ነገር? እኔ እንጃ። አባታቸውን አጥተዋል። ሙሉ ህይወታቸውን ሲያጠቡ ዝም ብዬ ማየት አልፈልግም። ካስተማርኩሽ ነገር አንድ ነገር ቢኖር ችግሮች ጊዜያዊ መሆናቸው ነው። በቅርቡ ወደ ቤትሽ ትመለሻለሽ። ልጆችሽም ወደ ቀድሞ ይስቃሉ። ፈጣሪ ሄሎ። አዎ ብሌን። እሺ፣ አዎ፣ እችላለሁ። መምጣት እችላለሁ። እሺ፣ እንገናኛለን። አመሰግናለሁ። ጠበቃዬ ነው። ተገናኝተን የምንነጋገረው ነገር አለ ነው የሚለኝ። እየሺ ምን ነበር ያልኩሽ? መንገድሽ ላይ ያለ ቀላል እንቅፋት ነው ይሄ። ጠበቆች ነገሮችን ያስተካክላሉ። አንቺ ስለ ቀጣይ ስራሽ ብቻ አስቢ፣ ስለ ገንዘብ አልትጨነቅ። ገንዘብ ምን ሆነ? ምንም አልሆነም። ነገ ከአባታችሁ ጠበቃ ጋር ቀጠራለኝ። ነገሮች ይስተካከላሉ። ወደ ድሮ ህይወታችን እንመለሳለን። ክላስ ውስጥ እንደዛ ቀል ጅብ እንኳን አንተ እኔን አሳልፌ መስጠት አልፈልግም። ለምን አሳልፍ ይሰጣል? አባቴ እዛ ቢሮ ውስጥ ቢያገኝ ኖሮ ምን ሊያደርገኝ እንደሚችል አላውቅም። ግን አንተ እኔን ለማትረፍ ለምን ፈለግህ? ምክንያትህን ስለማቅ ነው። አባት ከአንተ ምን ሊጠብቅ እንደሚችል አይቻልም። ደግሞ የአባት ቢሮ ውስጥ ያለአባት ፍቃድ ለመግባት በቂ ምክንያት ይኖራሉ ብዬ ስላሰብኩ ነው። ልክ ነህ። አባ ቢሮ ለመግባት በቂ ምክንያት ነበረኝ። ይኸውልህ፣ ከትምህርት ቤት የተሸለምኩት ሜዳሊያ ጠፋብኝ። ከዛ አባ ደግሞ ይንሳቅ፣ በጣም ደበረው እና ሜዳሊያ ስለጠፋብህ ነበር ወይስ? አልገባኝም። ይኸውልህ ልክ እኔ እንደጠፋብህ ሜዳሊያ ምናልባት ተመሳሳይ ካገኘው ብዬ እየፈለግኩ ነበር። በዚህ ምክንያት እንኳን ትንሽ አባቴ ካናቴ ላይ ኮርድል። እና ታዲያ አገኘህ? አላገኙትም። እናንተ መጣችሁብኝ። እና በቃ እንደነገርኩህ ነው የአባቴን መኪና ካጋጮ ጀምሮ አባቴ ጠምዶ ይዞኛል። የአስተማሪ ልጅ መሆን በጣም ከባድ ይመስለኛል። በተለይ ደግሞ ያቶ መለኩ። እና ታዲያ ምን ልታደርግ ነው? እኔ እንጂ አላውቅም፣ ግን የሆነ ነገር ማድረግ አለብኝ። ምንም ነገር ከፈለግ ካለውልኝ ዝም ብሎ ሜዳ ሊያኮኑ ለነገሩ ያጠብሽ ከሆነ ልጨመር ብትችል ይኮን በደንብ ዘፍስሽ። ቆሻሻ ቀርቶበት ማየት አልፈልግም። እሺ፣ ሌላስ የምትፈልጊው ነገር አለሽ? አዎ፣ መኪናችሁን ነው ዋስ ፈልጋሉ። ደስ ይለኝ ነበር፣ ግን ለግሮሰሪ ዕቃ ስለሚያስፈልግ ሊገዛዛ ይሄዳል። ለአንድ ቀን የምዋሳችሁ ችግር የለውም። በዚህ በጠዋት ፀሐይ መቃጠል አልፈልግም። ሰለሞን ዛሬ እቃ ስለሚገዛ ይዞት ሄዷል ምንም በኋላ መግዛት ይችላል። ይህ በጣም አስፈላጊ ጉዳይ ነው። እሱ ከፈቀደልሽ እኔ ምን አገባኝ ትችያለሽ። ምነው ዛሬ በጊዜ ጨርሳችሁ? አይ እኛ በእግር እንሄዳለን ብለን ነው ያው ለእንቅስቃሴ ጥሩ እዛው ትምህርት ቤት እንገናኝ። ደህና ዋለች። ደህና ዋለች። ትናንት የቴዲ እናት መታ፣ ግቢውን ረብሻ፣ እሱንም አሳቀው ሄደች። እንደዛ እንዳታደርግ እኮ ነግሬያት ነበረ። ድጋሜ እንዳናግራት ትፈልጋለች ማለት ነው? የምትሰማሽ መስልሻ? መች ትሰማለች። አሁንማ እየሰከረች ከቴዲ ጋር የሚያድሩበት ክፍል ውስጥ ወንድ ታስገባለች። ይህን እያየና እየሰማ ጥሩ ውጤት ቢኖረው ነበር የሚገርመኝ። ምን እንዳየና ምን እንደሰማ እራሱ ማሰብ ይከብደኛል። ለዛም ነው ችግር እንዳይገጥመው የቻልነውን ሁሉ እያደረግንለት ያለ ነው። ግን ነገሮች የሚከብዱ ይመስለኛል። ምን መሰለሽ በህጋዊ ጉዲፈቻ ስላሉ ስር ነው ሊፈጠር የሚችለው ችግር ያሳስበኛል። ታዲያ ምን ማድረግ ነው የሚሻለን? በዚህ ሁኔታ ከተውነ ህይወቱ ይበላሻል። እሱስ ልክ ነሽ። አሁንማ ከምስጋና ጋር ጓደኛሞች ሆነዋል። ትምህርት ቤት እራሱ አብረው የሄዱን አውቃለሁ። እዚህ ዜሮ የሚለው ቃል የት እንደማለት ሆኖ ቦታ ያነግረናል። በዛ ላይ ደግሞ እነሱ የሚለውን ትርጉም ይሰጣል ማለት ነው። ታዲያውን እኔ ይሄ እንዴ ነው የሚለው? ቀላል እኮ ነው። በስፔሊንግ ጽፍ ያሳያለው። እሺ ከዚህ ጋር ጀኔ ጋር ምን ታደርጋለህ? ስለሱ እንደዚህ ባትናገር ይደስኛል። እሺ፣ አንድ የማይረባ ነገር አደረግክና ጀግና ጀግና ትጫወት ሞከርክ እንዴ? ይልቅ የፋዘርን መሳቢያ ከፈትከው። አይ፣ ድንገት መጡብኝ ነው ወጣው። ግን ድጋሜ መግባት አይቀርም። ምን ነው የምጠብቅሽው? አለ እንዴ ችግር አለ። የምን ችግር? ሼባው መርማሪዋ ሜዳሊያውን እንዳገኘችው ደርሶበታል። ወይኔ፣ በቃ አለቀል፣ አልቆልኛል፣ በቃ ወይኔ። ቃል ገብተሽልኝ ነበር አይደል? ለማንም እንደማትናገር ይመለሽልኛል። እኔ ምንም አላልኩ። መርማሪዋ ለሰውየው ሚስት ነግራት ነው ያወቀው። በቃ አለቀል፣ ከፖሊሶቹ ብተርፍ እንኳን አባቴ ይገልኛል። ምንድነው ማረገው? ቆይ እሺ፣ እሱን የሚተካ ሜዳሊያ መግዛት አንችልም አባቴ ጌት እንደሚገዛችሁ አላውቅም። እኔ አንተም በሆነ ኖሮ ግን እንዴትም ብዬ አጣራ ነበር አለ አሁን ደግሞ አርፍደህ ሌላ ችግር ውስጥ እንዳስከተኝ ነው። ይቅርታ፣ ረፈድኩ። ስብሰባው በጣም ረዝሞ ነበር። ጥሩ ዜና እንዳለ ስላሰብኩ ችግር የለውም። በሩ ላይ ያየሁት መኪና ያንችን ነው? እዩልሽ ብለይ። ሁሉም አማራጮቻችን ተዘግቶብናል። አንድም የሚቀርሽ ነገር አይኖርም። የጌታቸው ብድሮች ላይ ዋሱነሽ በመፈረመሽ ምክንያት በቀጣይ ፍርድ ቤቱ የሚጠይቀው አንቺ ሌላው ቢቀር በኤግዚቢትነት የተያያዘው መኪና ጭምር ነው የሚወረሰው። ምን ማለትህ ነው? ይሄ ሊሆን አይችልም። ምን እንዴት መናገር እንዳለብኝ አላውቅም። ሁሉንም ነገር አገደብታል፣ ያጣሩታል፣ ያገዱትን ነገር ከዛም ይወስዱታል። እና ምንም ነገር ሳይኖረኝ አርፌ እንድቀመጥ ጠበቅሀል? ይሄ ሊሆን አይችልም። የሆነ ነገር ማድረግ አለብን። ያ ብዙ ጊዜ ይፈጫል ለሚፈጅው ጊዜ ደግሞ ክፍያ ያስፈልጋል። አንቺ ደግሞ መክፈል አትችይ ምክንያቱም ገንዘብ ምን እንደሚያስወጣ አይመለከተኝም? መደረግ አለበት። የገባሽ አይመሰለኝም። ባለቤትሽ እኮ የተቀያየመው ከተራ ግለሰቦች ጋር አለ ሀገሪቱ ውስጥ አሉ ከሚባሉት ተጽዕኖ ፈጣሪ ሰዎች ጋር ነው ለምን ይመስልሻል ሀዘን ላይ ቁጭ ብለሽ ሰዎች እንደዛ ተሰልፎ የመጡት ለምን ይመስልሻል ባለቤትሽ አፈር እንኳን ሳይቀምስ በፍርድ ቤት ትዕዛዝ የቤትሽ መቃስ ከመመዝገብ የደረሱት? ብሌ ከእነዚህ ሰዎች ጋር መጋፈጥ እንዲቀላል ነገር አለ እና አትረዳኝም ማለት ነው። ይህን ሁሉ አመት ስራ ከሰጠን በኋላ እንዲህ ነው የምታደርገኝ? እንዲህ ነው የምትከዳኝ? እንደ ከዳዮች ነው የምታስቡ በቅርቡ ካለሽበት ትነቂና እኔ ያየሁትን ትያያለሽ። እማትረባ አጭበርባሪ ሌባ ነው። ይሄን ክደትን መቼም ማረሰዋል። እኔ ነኝ ሌባው አጭበርባሪ። ለመሆኑ ባለቤቶች የስንት ሚሊዮኖችን ባል እንዳለበት ታውቂያለሽ? አንቺን ቅንጡ ህይወትን ስትመሪ የስንቶች ቤት እንደተዘጋ አስታውቂያለሽ?

ባለፈው ቤት መጥቼ አድራሻዬን አስቀምጬልህ ስለነበረ ትደውልልኛ ያለ ብዬ ጠብቄ ነበር። ምናልባት ረስተ ውሳኝ ነግሮ ይቀርቶ ይሆናል። ምን ልርዳሽ? ይህንን ሜዳሊያ የሸጠል ሰው የተወሰኑ ሜዳሊያዎችን በቅርቡ እንደገዛሀው ነግሮኝ ነበር። ጥሩ ውጤት ላመጡ ተማሪዎቻችንን ለማበረታታት እንሸልማለን። የአቶ ጌታቸው የግድያ ቦታ ላይ ነው የሚያገኘኝ። አቶ ጌታቸው የእኔ ዩኒቨርስቲ ምንት ግሩፕ ባለቤት። የተሻላሚ ተማሪዎችን ስም ዝርዝር ልትሰጠኝ ትችላለህ? በሚገባ። ሁለት ደቂቃ ስ ምንድን ነው ችግሩ? ብዬ ልጠይቅሽ ልና፣ ችግሩ አንተ ራስህ ነህ ትይኛለሽ ብዬ ፈርቼ ዝም አልኩ። እንደዛ ከሆነ ምንድን ነው ችግሩ? እቺህ ተናታ ዛሬም እንዳደረገችኝ ታውቃለህ? ልብሶቼን እያጠብኩ ነበር፣ ልብሶቿን በጠቅላላ ሰብስባ አምጥታ ጣለችኝ። ቆይ እንዴት ነው እያሰበችኝ አለች? እንደ ሰራተኛ ነው የምትመለከተኝ። በዛ ላይ ንቀቷ እና ተናገርሻት? አትዛላ አይደለም እንዴት ከሰው ጋር መኖር እንደምትችል አላቅም። አይዞሽ በቅርብ እሷና ልጆቿ ሁልቅ ይሉ ምክንያቱም ገንዘብ ስላላት የሆነ መፍትሄ አታት። እንደዛ ብታደርግ ነው የሚሻል። በዚህ ንቀቷ፣ ንቀቷና በዚህ ባህሪዋ እንዴት መኖር እንደምንችል አላቅ ሚኒኮ ትሞስትና ደጅ ሲያምርብሽ እውነቴ እውነቴ ሲቶ በእናት

አላውቅም። ለትንሽ ጊዜ ትምህርት ላቁም እያሰብኩ ነው። እየሆነ ካለው ነገር ራሴን ማግደል ፈልጋለሁ። ወደ ግቢ ልትመጣ ነው? በዚህ ሳምንት እስከዛኛ እንመለሳለን። በቃ ደውልልኝና መገናኘት የምችል ከሆነ እናያለን። ሄላ ይሰማል? አይሰማኝም። ይሰማል

መቼ ነው ሜካፕ የምታስተምሪ? ፊቴን ተቀብቼ ጓደኞችን ማስቀናት እፈልጋለሁ። አሁን እየበላሁ ስለሆነ ሌላ ጊዜ ያሳይሻለሁ። እንዴት ነበር? መቼ ወደ ቤታችን እንደምንመለስ? ነገሮች ሁሉ ነገር ሰላም ነው። ነገሮችን ለማስተካከል ግን ትንሽ ቀናት ያስፈልጋል። ደስ የሚል ዜና ነው። ከዚህ ሲኦል ጉድጓድ እስከመውጣ ቸኩያለሁ። ያልኩት ገብቶሻል። ምነው ፀሐይ የመታት እመስለሃለሁ። ሰላም አይደለህም። ችግር አለ እንዴ? ዛሬ የጌታቸው ወንጀል መርማሪ ቢሮ መታ ነበር። ምን ፈልጋ? ለ11ኛ እና ለ12ኛ ክፍል የሸለምኳቸው ሜዳልያ ይዛለች። ወንጀሉ የተፈጸመበት ቦታ ላይ ነው ያገኘው። ከልጆቹ አንዳቸው እንዳደረጉት አስበዋል ማለት ነው። እንደዛ ነው። ትዝ ይልሻል? የዛን ምሽት ምስጋና የሸለምኩት ሜዳሊያ ጠፍቶበት ነበር። ምን እያልክ ነው መላኩ? ሌሊቱን በሙሉ እኮ አብረውን ነበር አልነበረም? ክፍል ውስጥ ነበር። ምናልባትም እኛ ሳናየ ወጥቶ ሊሆን ይችላል። ምክንያቱም የዛን ቀን ምሽት ክፍሉ ስገባ የሆነ የስሜት መረበሽ ይታይበት ነበር። ልጄን በዘረፋና ሰው በመግደል እየጠረጠርከው ባልሆነ። መኪናችንን ስለሰረቀ ሰሞኑን ያስ ቢሆን ልጄን ዘራፊና ነፍሰ ገዳይ ያደርገዋል? ቆይ አንቺ፣ ይሄ ምንም አላመላከተኝም ነው የምትይው? መስማት አልፈልግም። እንደዚህ አይነት ነገር ማመንህ እንኳን ይከብደኛል። ቆይ በአንድ ነገር እንደዚህ ጥምድ አድርገህ ትይዘዋለህ እንዴ? አሁን ደግሞ ምንድን ነው ችግሩ? ይሄ ልብስ ከእናንተ ኑሮ በላይ ዋጋ ይወጣል። ታያለ ሚስት እንዴት አርጋ ጨማርዳ እንደሰጠች። አንድ ነገር እንኳን በትክክል መስራታችን ነው ወይስ ሌላ ነገር አለ? ማን እንደምትናገር ያውቀሻል። ሰራተኛሽ እኮ አደለች። ለሀብሽ ለከታበችለት። አዎ ሰራተኛ አደለች፣ ሰራተኛ ከዚህ የበለጠ መስራት ትችላለች። አሁን ይህን በቀዝቃዛ ዋይ ታጠበ ያሁን በማይረባ

ታዲያ ያለምን ወታ የራስን ህይወታ ሲኖረ አንቺ እንዳረች ስኬታማና የተደላደለ ኖሮ ሌባና ጮርባሪ ማግባቱ። እኔ ደሀቦንም ቢያንስ በላቤ ሰርቼ ነው። አንቺ ግን በሰዎች ገንዘብ የተገዛ ልብስ እንኳን ስትለብሺ ትንሽ አታፍሪ? አንተ እንዴት ብደፍሬ ነው የባሌ አስክሬን ሳይቀዘቅዝ እንዲህ የምትናገረኝ? በቃ ብሌን ትክክል ናት። ሰለሞን ባሏዋን ማንሳት አልነበረብህ። ይቅርታ ጠይቃት። እየቀለድክ መሆን አለበት። ስትናገርን ዝም ምላት ከመሰለ ተሳስተ፣ ይቅርታ ጠይቃት። ቆይ ለምንድነው ነው ሁልጊዜ ለእሷ የምታግዘው? እኔም ኮ ልጅ ነው። ጋር ሜዳሊያውን አገኘው። ምናልባት ግን ትምህርት ቤት ይሆናል። ማግኘት አለብን። እሱ ነገር በጣም አስፈላጊ ነው። ከብርሃም ነው። ግን እርግጠኛ ነህ? ትምህርት ቤት ነው የጣልከው? የሆነ ነገር ለመደበቅ እየሞከርክ ትመስላለህ። በጣም እየተከራከርክ ነው። እኔ ነበርኩ ሜዳሊያውን የወሰድኩት እጁ ላይ ሳይሆን በጣም ቀን ነው እና እውነት ያለው ጠፍቶብኛል መሰለኝ በጣም ይቅርታ